ሰላም ጤና ይስጥልኝ አድማጭና ተመልካቾቻችን፣ በእያላችሁበት የዓለም ዳርቻ ሰላም ለናንተ ይሁን። የአማራ ፋኖ ብሔራዊ ኃይል ከሰም ቅርንጫፍ ኃይለ ማርያም ማሞ ብርጌድና አስማረ ዳኘ ብርጌድ በጋራ በመሆን ድል እንደተቀዳጁ ተሰማ። የአማራ ፋኖ ብሔራዊ ኃይል ከሰም ቅርንጫፍ ኃይለ ማርያም ማሞ ብርጌድና አስማረ ዳኘ ብርጌድ በጋራ በመሆን በቀን 20 እና 21 2017 ዓ.ም በአሳግርቱ ወረዳ በሶስት ግንባር በመግጠም ጠላት ላይ ከፍተኛ ጥቃት ማድረሱም ተገለጸ። በዚህ አውደ ውጊያ ታዲያም ጠላት ከባባድ መሳሪያን በመጠቀም የንጹሐንን ንብረት ቤቶችና የዱር እንስሳትን ጭምር እያወደመና እያቃጠለ መሆኑን ከሰም ሚዲያም ከስፍራው ለማረጋገጥ ችለዋል። የፋሽቱ አብይ አህመድ ሰራዊት የሆነው ኃይል ወደ ማህበረሰቡና የደን ልማቶች ላይ የሞርተር መሳሪያን በመተኮስ ከፍተኛ የሆነ ቃጠሎና ውድመቶች አድርሰዋል። የከሰም ክፍለ ጦር ህዝብ ግንኙነት የሆኑት ፋኖ ወርቁ ደርቤ ከስፍራው ሆኖ መረጃውን አድርሶናል። በተጨማሪም በደን ውስጥም ባሉት እንስሳቶች ላይም ጠላት ጉዳት ማድረሱ ነው መረጃው የሚያመላክተው። እዚህ ጋር በተያያዘም የከሰም ክፍለ ጦር ህዝብ ግንኙነት ኃላፊ ውሃን ወርቁ ደርቤም እንዲህ በማለት አብራርተውልናል። ማህበረሰቡ ላይ የደረሱ ጉዳቶች አሉ። በዚህም መሰረት የተቃጠለ ደን አለ። በግምት አስር ሄክታር ይሆናል። በውስጡም ደግሞ እንደ ጽድ፣ ወይራ፣ ኮሶ፣ ዝግባ፣ ዋንዛ የመሳሰሉ አገር በቀል ዛፎችን ይዞ በኤንጂኦ የለማ ከአስር ሄክታር የማያንስ መሬት ሞርተር ተተኩሶ ከጠላት ሙሉ ለሙሉ የወደመበት ሁኔታ አለ። ከዛ ውጪ ባህር ዛፍም እንደዚሁ በዚሁ በደን ውስጥ ይገኛል። የተለያዩ የእንሰሳት አይነቶች ያው ጉዳት እንደደረሰባቸው በቃጠሎ የአካባቢው ማህበረሰቦች ማረጋገጥ ችለዋል። በዚህም መሰረት እንደ ጉሬዛ፣ ሰስ፣ ሚዳቆ፣ ቀበሮ የመሳሰሉት በዚሁ በቃጠሎ የተጎዱበት ሁኔታ ነው ያለው። ከዚህ በመቀጠል የተቃጠሉ ቤቶች አሉ። አሁንም በሞርተር በሞርተር እና በዲሽቃ በጥቅሉ ከሰላሳ ቤት የማያንስ ያፈራረሱበት ሁኔታ አለ። አሳግርት ከተማ ላይ በሳት ደግሞ የአንድ ግለሰብ ቤት ሙሉ ለሙሉ የተቃጠለበት ሁኔታ ነው ያለው። ከዛ ውጭ ከተማ ውስጥ ያሉ የተዘጉ ቤቶችን በሙሉ በር በመስበር ውስጡ ያለ ንብረት የመዝረፍ ስራ የሰሩበት ሁኔታ አለ እና አጠቃላይ እንግዲህ እነኝህ ነገሮች በማህበረሰቡ ላይ የደረሱ ጉዳቶች ናቸው። ይህ በእንዲህ እንዳለ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ የጽናት ሻለቃ ተሬ በተባለ ቀበሌ ላይ ደፈጣ ውጊያ በመያዝ አገዛዙ ላይ ከፍተኛ ጉዳት ማድረሱ ነው የተሰማው። በዚህ ጉዳይ የከሰም ክፍለ ጦር ህዝብ ግንኙነት ኃላፊ የሆኑት ፋኖ ወርቁ ደርቤ ያደረሱ መረጃ አለ፣ ወደዚያው እናልፋለን። የጽናት ሻለቃ ተሬ በሚባል ቀበሌ ላይ ደፈጣ ይዛ የአገዛዙ ሰራዊት ላይ ከፍተኛ ጉዳት ማስተናገድ ችሏል። ከምሽቱ ከቀኑ አስራ አስራ አንድ ተኩል አካባቢ በሚሆንበት ሰዓት ከአክርሚት ወደ መተብላ ከተማ በመንቀሳቀስ ላይ የነበረ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማስተናገድ ተችሏል በዚህም መሰረት ቢያንስ ከሰባት ያላነሱ ያገዛዙ ሰራዊቶች ሲሞቱ ከአራት ያላነሱ ቁስለኛ የሆኑበት ሁኔታ አለ። በዚህ አጋጣሚ ኮሎኔሉን አጅቦ የነበረ አጃቢ ጭምር ተመቶ ሕይወቱ ያለፈበት ሁኔታ አለ። እንግዲህ በዛ አካባቢ ከትናንትና ጀምሮ ዛሬም ያገዛዙ ስርዓት ዙ ሀያ ሶስት መቶ ሰባት ሞርተር፣ ዲሽቃ በመተኮስ በአካባቢው የአካባቢው ማህበረሰብ ሀብትና ንብረት የማቃጠል እንዲሁም ሸጋ ጤና ጣቢያ የሚባል አለ፣ እሱን ጤና ጣቢያ ጭምር በከባድ መሳሪያ የተመታበት ሁኔታ አለ። ሂደቱም ጦርነቱም እስካሁኑ ሰዓት በከባድ መሳሪያ እንዲሁ በርቀት እያስወነጨፈ ያለበት ሁኔታ ስላለ ይሄም አጠቃላይ አንድ ላይ እንዲታይ ፈልጌ ነው።